እንኳን ለገና በዓል በሰላም አደረሳችሁ። ጤና ይስጥልን እንደምን አምሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜና እንሆ። በቅድሚያም አበይቱ ዜና፤ በክርስትና እምነት ተከታዮች ዘንድ የገና በዓል ታሪካዊቷን ላሊበላን ጨምሮ በመላ ሀገሪቱ በድምቀት ተከበረ። ገና በዓል በታሪካዊቷ ላሊበላ በድምቀት ሁኔታ ተከብረዋል። በበዓሉ የሃይማኖት አባቶችና የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው የእንኳን አደረሳችሁ መልእክትን አስተላልፈዋል። በክልሉ የሚገኙ ሃይማኖታዊና ታሪካዊ ስቶችንና ቅርሶችን ለመጠበቅና ለማልማት እየተሰራ መሆኑም ደግሞ ርዕሰ መስተዳድሩ ተናግረዋል። ከአማራ መገናኛ ብዙሀን የደረሰንን ዘገባ አብዲ ከማል አዘጋጅቶታል። ታሪካዊቷ ላሊበላ የገና በዓል በደመቀ ስነስርዓት ከሚከበርባቸው ቀዳሚ የሀገሪቱ ስፍራዎች ትጠቀሳለች። በዓሉ ከመንፈሳዊነቱ ባሻገር ከፍተኛ ቁጥር ያለው የሀገር ውስጥና የውጭ ጎብኝ የሚሳተፍበት እንደመሆኑም ሁሌም ለየት ያለ ድባብ አለው። የዘንድሮ የገና በዓልም በርካታ ምዕመናንና ቱሪስቶችን ባስተናገደችው ላሊበላ መከበር የጀመረው ከዋዜማው አንስቶ ነበርም። ዛሬ በተከናወነው ክብረ በዓልም የሃይማኖት አባቶች ከፍተኛ የመንግስት የሥራ ኃላፊዎችና የሀገር ውስጥና የውጭ ጎብኚዎች ታድመዋል። እንኳን ለብርሃነ ልደቱ በሰላምና በሕይወት አደረሳችሁ አደረሰን። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው የዓለም ሕዝብ ጭምር ሀብት የሆኑትን ላሊበላንና ሌሎች መንፈሳዊና ታሪካዊ ቅርሶችን መጠበቅ የሁሉም ኃላፊነት ነው ብለዋል። ሁላችንም እንደምናውቀው እነኚህና ሌሎች በክልላችን የሚገኙ የመስህ ሀብቶች በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ተመዝግበው የዓለም ህዝቦች ሁሉ የጋራ ሀብትነትን ክብር የተጎናጸፉ ጸጋዎቻችን አካል ናቸው። ሁላችንም እንደምንገነዘበው በሀገራችን ሆነ በክልላችን ያሉንን ተፈጥሯዊ ጸጋዎችና ሰው ሰራሽ ታሪካዊ ቅርሶች እንዲሁም የህዝቦችን ባህልና መገለጫ የህዝቦቻችን ባህላዊ መገለጫ የማይዳሰሱ ሀብቶች በሴትነታቸው ወስደን መጠበቅ፣ መንከባከብ መንከባከብና ሁልጊዜም ሰላምነታቸውን ማረጋገጥና ለቱሪዝም ምቹ ማድረግ ወሳኝ ተግባራችን ነው። ርዕሰ መስተዳድሩ ላሊበላን ይበልጥ የቱሪስት መዳረሻ ለማድረግ መንግስት እንደሚሰራም ነው የገለጹት። በማንኛውም መንገድ ይህንን የአካባቢ ማልማት መቻል በአካባቢው የቱሪስቶችን የቆይታ ጊዜ ለማራዘም የሚረዳ በመሆኑ ምቹና ተመጣጣኝ የማረፊያ ቦታዎች በበቂ ሁኔታ እንዲሟሉ የባለሀብቱን ተሳትፎ ጭምር በማስተባበር አስፈላጊውን ሁሉ ለማድረግ የክልሉ መንግስት ዝግጁ መሆኑን በማረጋገጥ ባሉ የሰላምና የደስታ እንዲሆንልን ባዊ ምኞቴን እገልጻለሁ። የኢየሱስ ክርስቶስ የልደት በዓል ዋዜማም በየአብያተ ክርስቲያናቱ በተለያዩ መንፈሳዊ ስነ ስርዓቶች ተከብሮ ነበረ። በአብያተ ክርስቲያናቱ የነበረውን ስነ ስርዓት ሪፖርተራችን ነቃቸው ሰማው ተከታትለውታል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው የሰው ልጆችን ወዶ ነው እና ፍቅር ለሌሎችም ሰዎች ልንሰጥ ይገባል። ሃይማኖት፣ ዘር ቋንቋ ሳንለይ ለሰው ልጅ በአጠቃላይ ፍቅር ልንሰጥ ይገባል። የተራበን የተጠማን እንድናይበት ነው። ያን ካላደረግን የጌታቸው የመድኃኒታቸው ኢየሱስ ክርስቶስ ልደት ክብረ በዓል ማክበሩ ለሰው ልጅ ትርጉም የለውም። መዋደድ አለብን፣ መፋቀር አለብን። እርስ በራስ መቻቻል አለብን፣ ችግራችን በጋራ መቅረፍ አለብን። ጦርነቱ ለራሳችን ነው፣ ለሀገራችን ነው፣ ለህልውናችን ነው። አሌሉያ አሌሉያ። ዛሬ የሚሰበሰበው መባ በቀጥታ ለችግረኞች የሚሰጠ ነው። እና ምክንያቱም ጌታችን ኢየሱስ ክርስቶስ የተወለደው ለራሱ አይደለም፣ ለሰው ልጆች ነው። እና እኛም ለራሳችን አይደለም የተወለድ ነው፣ ለሌላው ሰው ነው፣ ሌላውን ሰው ለመርዳት ነው። ከዚሁ ጋር በተያያዘ ምእመኑ የኢየሱስ ክርስቶስ ልደት በዓልን ሲያከብር ሃይማኖታዊ ሴቶችን በመተግበር ሊሆን እንደሚገባ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ገለጸ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የገና በዓልን በአዲስ አበባ ስቴዲየም አክብረዋል። ዮሐንስ ፍሳ ሃሌሉያ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት በክርስትና እምነት ተከታዮች በየዓመቱ ታህሳስ 29 የሚከበረውን የኢየሱስ ክርስቶስ የልደት በዓል አክብረዋል። የእምነቱ ተከታዮችም በዓሉን በአዲስ አበባ ስቴዲየም በተለያዩ መንፈሳዊ ሥነ ሥርዓቶች ነው ያከበሩት። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ፕሬዝዳንት ፓስተር ጻድቁ አብዱ በዓሉ በእምነቱ ተከታዮች ዘንድ ሲከበር የሃይማኖት እሴቶችን በመተግበር ሊሆን ይገባል ብለዋል። ልደት በዓሉ ክርስቶስ ኢየሱስ ለሌሎች መዳንና ባርኮት መምጣቱ የተበሰረበት እንደመሆኑ የእርሱን ፈለግ ስንከተል እርሱ ስለ እኛ እንደሆነ ሁሉ እኛም ለሌሎች ልንሆን ይገባናል። የራሳችንን ምቾት ስልጣን፣ መብትና ጥቅምም ትተን የሌሎችን ችግር ለማቃለልና ለመፍታት ተሳታፊ እንድንሆን ይመክረናል። በበዓሉ ላይ ተሳታፊ የሆኑ ምዕመናንም እርስ በርስ የመተሳሰብና የመፈቃቀር ባህልን በማጎልበት በዓሉ እንደሚያከብሩት ነው የተናገሩት። ድሆችን፣ በችግር ያሉትን፣ በህመም ያሉትን ሰዎች እያሰብን የምናክብርበት በዓል ነው የሚሆነው። የመታሳሰብ በዓል ነው፣ የፍቅር በዓል ነው። ፍቅርን በማካፈል ምሕረትን በማድረግ ይቅር በማለት ካለን ነገር ቆርሰንም ለሌሎች ሰዎች በመስጠት ምናልባት በዚህ ጊዜ ታሞ በሆስፒታል የሚገኙ ሰዎች ሊኖሩ ይችላሉ። እነሱን በርኅራሄ መንፈስ መጠየቅ አለብን። ሰላም በምድር ይሁን የተባለው፣ ስለዚህ ክርስቲያኖች ከሁሉም በላይ እንደ ኢትዮጵያዊ ዜግነታችን ለሀገራችን መጸለይ አለብን። ሰላምን ማወጅ አለብን። ሰላምን መስበክ አለብን። ሰላምን ለሰዎች መስጠት አለብን። ሃይማኖታዊ በዓላት እርስ በርስ የመደጋገፍ ሴቶች ይበልጥ የሚጠናክሩባቸው ወቅቶች ናቸው። የስጦታ ባህል የሚጎላበት የገና በዓልም ከእነዚህ መካከል አንዱ ነው። ባልደረባችን ሰለሞን ጸጋዬ ያነጋግራቸው የባህርዳር ነዋሪዎችም ይህ ልምድ በዘላቂነት ሊጎለብት የሚገባው ነው ይላሉ። አብረን የገና በዓል ልክ በሀገሪቱ የተለያዩ አካባቢዎች እንደሚከበረው ሁሉ የባህር ዳር ከተማ ክርስትና እምነት ተከታዮችም በዓሉን በተለያዩ ስነ ስርዓቶች እያከበሩት ነው። ለአራት ለአምስት የሆነ ለቅርጫ አንድ ከብት እያረርን እናከብረዋለን። አሉ ብዙ የተቸገሩ ወገኖች አሉ። ያንን በመርዳት አሰባስበን ብር ምናምን አሰባስበን በግ የሆነ በግ ምናምን እንገዛለን። ለዚ አሁን አወጣጥተናል እንገዛ ነው ለተቸገሮች፣ ወዳዲስ ምናምን የሚያድሩት ውጭ ላይ የሚተኙት ምናምን እዛ አሰባስበናል። ተረዳርተን ያለነ ለለለን አድርገን ያለን ባለነ እንጠቀማለን። በከተማ የተለያዩ አካባቢዎች አሉ የጎዳና ተዳዳሪዎችም የአካባቢው ማህበረሰብ የበዓሉ ተካፋይ እንደሚያደርጋቸው ይገልጻሉ። መደጋገፉ ዘላቂ ቢሆን ደግሞ ደስታቸው የላቀ ይሆናል። በበዓል እግዚአብሔር በልደት በገና ማለት ነው። እዚያ ው በበዓል ቀን በልደት በገና እንደዚው የመቼም ያላቸውን ይረዱና አለኝ ብርም ልብስም በቋሚነት ለወደፊቱም ቢያስተምሩን ለኛ ጥሩ ነገር ነው ብዬ አስባለሁ። ጠላ እንጀራ እንበላለን። በዓመት በዓል ሲደገስ በዓል ሲሆን ፋሲካ ሲሆን ልጅን የሚያስተምር ባገኝ ደስ ይለኛል። ወላጆቻቸውም በተለያዩ ምክንያት ያቱ ህጻናት አሉ። ስለዚህ እነዚህን አሁን በዓላት ሲደርስ ብቻ በዓላት ጋር አብረህ በመብላት በመጠጣት በዘላቂነት ማቋቋም አትችልም። ስለዚህ እነዚህን ሰዎች በዘላቂነት ማቋቋም የሚችለው ምንድን ነው? ማህበረሰቡ ማለት ነው። በተለያየ አግባብ እየተደራጀ እነሱን የማገዝ ለምሳሌ አሁን እድር፣ እቁ ባለ በየሰፈሩ በነሱ በዛ በቋሚነት አንድ ሁለት ህጻናትን አረጋውያንን የመያዝና እነሱን የማገዝ ስራ የተጀመረ ነገር አለ። ግን እሱ ብዙ ዘላቂ አይደለም። ስለዚህ ዘላቂ በሆነ መልኩ የሚታገዙበት ሁኔታ በጋራ መስራት ያስፈልጋል ብዬ አምናለሁ። ያው የሟች ልጅ አለኝ አሜም ባይፈቅድልኝ ከውጤቱ አንፃር ደና ተማሪ ስለሆነ ማለት ነው። ለምን ደና ተማሪ ስለሆነ እስካለ አሜ ልሞክር ብዬ አምጥቼ ያስተማርኩት ነው። አዎ ዘንድሮ ተፈታኝ ነው። አሁን አስራ ሁለት ተፈታኝ ነው። የገና በዓል በተለያዩ የዓለም ሀገራትም በተለያዩ መንፈሳዊ ስነ ስርዓቶች ተከብረዋል። በሩሲያ የሀገሪቱ ፕሬዚደንት በተገኙበት በጥንታዊቷ ከተማ ኖቭጎርድ ተከብረዋል። ጌቱ ላቀው በዓለም ላይ ያሉ በርከት ያሉ ሀገራት የገናን በዓል የሚያከብሩት ከ13 ቀን በፊት ታህሳስ 16 ቢሆንም ቀላል የማይባሉ ሀገራት ደግሞ በዛሬው ቀን ያከብራሉ። በአውሮፓ አብዛኞቹ ሀገራት በአውሮፓውያኑ 1582 ግሪጎሪ በተባለ ጳጳስ የቀረበውን የዘመን ቀመር ይከተላሉ። በጥቂት የአውሮፓ የቀድሞ ሶቪየትና መካከለኛው ምስራቅ ያሉ ሀገራት ከክርስቶስ ልደት በፊት በ45ኛው ዓመት ዓለም በጁልስ ቄሳር የተቀመረውን ጁልያን የዘመን አቆጣጠርን ይዘው ቀጥለዋል። በጳጳሱ ግሪጎሪ የተቀመረው የግሪጎሪያን የዘመን አቆጣጠር ከጁልያን የዘመን አቆጣጠር የ13 ቀን ልዩነት በመፍጠሩ የቀድሞውን ጁሊያን የዘመን ቀመርን የሚከተሉ ሀገራት ለአመታዊ በዓል የሚጠቀሙት የቀድሞውን ጁሊያን አቆጣጠር ነው። እናም እንደ ሩሲያ፣ ግሪክ፣ ሰርቢያ፣ ቤላሩስ፣ ሞንቴኔግሮ የመሳሰሉ ሀገራት በዓላቸውን የሚያከብሩት በጁሊያን የዘመን ቀመር መሰረት ነው። በዚህም መሰረት በሩሲያ የሚገኙ ክርስቲያኖች በዓሉን በቤተ ክርስቲያን በማሰባሰብ በጸሎት ስነ ስርዓት አክብረውታል። በሩሲያ ጥንታዊ ከተማናት በሚባልባት ኖቭጎሮድ የገና በዓል በሃይማኖታዊ ስነ ስርዓት ሲከበር የሀገሪቱ ፕሬዚደንት ቭላድሚር ፑቲን ታድመዋል። ግሪካውያን ክርስቲያኖችም የገናም በዓል በቤተልሔም ተሰባስበው በመንፈሳዊ ስነ ስርዓት አክብረዋል። ግሪካውያን በአመት ሁለት ጊዜ በዌስት ባንኳ ኢየሱስ ክርስቶስ በተወለደባት ቤተልሔም በመሰባሰብ ያከብራሉ። በጸሎት ስነ ስርዓቱም ላይ የፍልስጤሙ ፕሬዚደንት መሐሙድ አባስ ተገኝተዋል። ይህ ዜና በቀጥታ የምተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አሁን ከገና በዓል ወጣ ወዳሉ ዜናዎች አልፋለሁ። ምክትል ጠቅላይ ሚኒስትር ደመቀ መኮንን ከጅቡቲ የውጭ ጉዳይ ሚኒስትር ሞሐመድ አሊ የሱፍ ጋር የሁለቱን ሀገራት ግንኙነት ማጠናከር በሚቻልባቸው ጉዳዮች ላይ ተወያዩ። ሀገራቱ በመሰረተ ልማት ትስስር፣ የወደብ አገልግሎትን ፈጣንና ቀልጣፋ በማድረግ የንግድ ትስስሩን ወደ ላቀ ደረጃ ማሸጋገር በሚቻልባቸው ጉዳዮች ላይ ትኩረት አድርገው መክረዋል። የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ እንደሚያሸጋግር የሚጠበቀው የኢትዮ ጅቡቲ የባቡር መስመር አካል የሆነው በጅቡቲ በኩል የተገነባው መስመር በቀጣይ ሳምንት ይመረቃል ተብሎም ይጠበቃል። በምረቃ ስነ ስርዓቱ ላይም የፌዴራል ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ እንዲገኙ የጅቡቲው ፕሬዚደንት እስማኤል ኦማር ጌሌ ግብዣ ማቅረባቸውን ውይይቱን የተከታተሉት የውጭ ጉዳይ ሚኒስቴር የጎረቤት ሀገሮችና የኢጋድ ጉዳይ ዋና ዳይሬክተር አምባሳደር ግርማ ተመስገን ገልጸዋል። የጅቡቲው የውጭ ጉዳይ ሚኒስትር ሞሐመድ አሊ የሱፍ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በነበራቸው ቆይታ ጅቡቲ ለአፍሪካ ህብረት ኮሚሽን የተለያዩ ኃላፊነቶች ላቀረበቻቸው ሁለት እጩዎች ኢትዮጵያ ድጋፍ እንድታደርግ መጠየቃቸውንም ተናግረዋል። ኢትዮጵያና ጅቡቲ በመሠረተ ልማት ስርና በሌሎች ስትራቴጂካዊ ግንኙነቶች ላይ ያላቸው ትብብር እየተጠናከረ መምጣቱን የሪፖርተራችን ሰይድ ሙሄድ ዘገባ ያመለክታል። የምሽቱ ዜና በዚሁ አበቃ። መልካም ምሽት፣ መልካም የገና በዓል ኖሯቸው